አረበኛ ትርጉም በአማረኛ። ሰላም እንዴት ናችሁ? የነጁ ዩቲዩብ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በክፍል ሀምሳ ስምንት ተገናኝተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው እንዲቆዩ። ዛሬ ይዤላችሁ የመጣው የቤተሰብ ክፍል የቤተሰብ ክፍል አረበኛ በአማርኛ ። ዛሬ እስኪ አብረን እንማማር። አህሌ ይላል። ዛሬ አህሌ አህሌ፣ ዘመድ አህሌ፣ ዘመድ አህሌ፣ ዘመድ ቡክራ ሩህ ኢንድ አህሌ፣ ቡክራ ሩህ ኢንድ አህሌ፣ ነገ ቤተሰቦች ጋር እሄዳለው ቡኩራ ሩሕ ኢንድ ኣሕሊ ነገር ቤተሰቦቼ ጋር እሄዳለሁ። ኦሚ ኦሚ፣ እናት ሚ ኦሚ፣ ዮማ ብዙ አረበኛው በነገራችን ላይ ግንዛሪ፣ ኦሚ እናት

ለብዙ ሰው ሲሆን ደግሞ ፌን ኦክተኩም ፌን ኦክተኩም፣ እህታችሁ የት ናት? ፌን ኦክተኩም፣ እህታችሁ የት ናት? ዘውጄ <applause> ዘውጄ ያለኝ ባሌ።

መርቲ ያኒ ዘውጀቴ የሚላሉ መርቴ ሚስቴ ማለት ነው። መርቴ መርቴ፣ ሚስቴ መርቴ፣ ሚስቴ። ፌን መርትክ ሚስትህ የት ናት? ፌን መርትክ ሚስትህ የት ናት? መርቲ ራሐት ዐንድ አህልሃ ሚስቴ ከቤተሰቦቿ ጋር ትሄዳለች። መርቴ ራሃት ኢንት አህለሀ ሚስቴ ከቤተሰቦቿ ጋር ትሄዳለች። አሜ አሜ አጎት ነው። አሜ አሜ አጎት የአባት ወንድም ነው። በአረበኛ ኢትዮጵያ የእናት ወንድም፣ የአባት ወንድም ሁሉንም አጎት አጎት ነው የምንለው። እዚህ ሀገር ደግሞ አሜ የአባት ወንድም ነው። አሜ የአባት ወንድም። አና ራይሃ ማአሜ፣ አና ራይሃ ማአሜ። እኔ ከአጎቴ ጋር ሂጃለሁ። እኔ ከአጎቴ ጋር ሂጃለሁ። አና ራይሃ ማአሜ። እኔ ከአጎቴ ጋር ሂጃለሁ። ካሉ ካሉ ደግሞ ይሄ ደግሞ ለ የእናት ወንድም ካሉ ነው የሚባለው። የእናት ወንድም ካሉ፣ የእናት ወንድም አጎት ማለት ነው። ካሉ ፌን፣ ካሉ ፌን፣ ካሉ አጎቴ የት ነው? ፌን ካሉ አጎቴ የት ነው? ኢትዮጵያ አጎት አጎት ነው። አንዳንድ ቦታ ደግሞ የሹማ ይላሉ።

በእንት ኦኬ ያህተ ልጅ በእንት አኹያ በእንት አኹያ የወንድሜ ልጅ አኹያ ወንድሜ አኹያ ወንድሜ አખ ወንድሜ አኹያ ወንድሜ አኻ ሄነን እማለት እንችላለን አኻ ወንድሜ

ቡክራ ትጂ ሳሓበቲ ነገ ጓደኛዬ ትመጣለች። ሳሓበቲ ጓደኛዬ። ቡክራ ትጂ ሳሓበቲ ነገ ጓደኛዬ ትመጣለች። ሰሓቢ ይህ ለወንድ ነው። ሰሓቢ ሰሓቢ ለወንድ ነው የሚሆነው። ሰሓበቲ ለሴት ሲሆን ሰሓቢ ለወንድ ነው። ሰሓቢ ጓደኛዬ ሰሓቢ ጓደኛ ፌን ሳህበክ? ፌን ሳህበክ? ጓደኛ የት ነው? ፌን ሳህበክ? ጓደኛ የት ነው? ፌን ሳህበቲክ? ፌን ሳህበቲክ? ሳህበቲክ ማለት ጓደኛ ነው። ፌን ሳህበቲክ? ጓደኛሽ የት ናት? ፌን ረሃት ኦክቲክ ፌል ራሃት ኦክቲክ እህትሽ የት ሄደች? ፌል ራሃት ኦክቲክ እህትሽ የት ሄደች? የዛሬው ክፍል ይሄድን ይመስል ነበር። እነ ዩቲውብን ላይክ፣ ሼር፣ ሳብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ የነጩ ዩቲዩብ ቤተሰብ የሆኑ ባላችሁበት ሁሉ ሰላሙን ያብዛላችሁ። አመሰግናለሁ። መልካም ቀን። ወሰላሙ አሌይኩም።